አዩሃል ሙስሊሙና ዕባደላህ የእነዚህን የታላላቆች ታሪክ በማንበብና በመንገድ ዘም በመያዝ የምንረዳው የምንይዘው ነገር አለ። ብዙ ሰው ስለ ንጉስ ብትነግረው ፍጠጥ ብሎ ነው የሚመለከተው እ እንዴት ነው በል። ስለ ኪስራው ብታወራ ስለ ቀይሶር ብትነግረው፣ ስለ ሮም ኢምፓየር ብታወራ፣ ስለ ባዛንታይን ኢምፓየር፣ ስለ አናበል አገዛ፣ ስለ ሂደት፣ ስለ መጀመር፣ ስለ አንደኛ ዓለም ጦርነት፣ ስለ ሁለተኛው ዓለም ጦርነት ብትነግረው፣ ስለ ጦር መሪ፣ ስለ ጄነራሎች ብታወራው ብታወራ ብሎ የሚያዳምጣል። ስለ ነቢዩ አይገባው እንደው ለጥ ያለ ማለት ነው። እንደዚህ ስትጀምር ወሬ ነው የሚይዘው፣ ምን ቦታ የለው። ይህ እኮ የፍቅር እጥረት እኮ ነው፣ የውደታ እጥረት እኮ ነው። እንደዚህ አይነት ወኔ ቢስ መሆን፣ ሞራል ቢስ፣ ሞራሉ የዘቀጠ ትውልድ መሆን እኮ በጣም የሚያስጠላው። ዑመርን ለመምሰል የሚሮጥ የለም። አቡበክርን ለመምሰል የሚሯሯጥ እኮ የለም። እንደሱ ጀግና ለመሆን የሚሯሯጥ እኮ የለም። ማን ነው ማን ነው የምትመለከተው? ጠቅላይ ሚኒስትር ነው የሚጠራለን አሁን በቅርብ ያለፈው ወይ የጀርመን ሰው ነው የሚያመጣለ ይህ ትውልድ እኮ የሞተ ዝቅ ብሏል እኮ ማለት ነው ወደኋላ ተንሸራቶ ሄዷል ነው ከዚህ በታይ ምንም የሚወርድበት አለ በላሩ አታች መቀመቅ ነው የወረደው። ለዛ አይነት ትውልድ እኮ ነው ለባበሱ አይጨነቅ ለካሄዱ አይጨነቅ ለታሪኩ ጣጣ የለው ምንም ደንታ የለው በሌሎች ታሪክ ታምቆ ተወቅጦ ተይዟል። የሌላ ታሪክ ነው የሚቀጠቀጠው ስንት ሂስትሪ የሚያነባላ አይደል? እየተነጋገርን አይደል ሂስትሪ ዘጠነኛ አስረኛ ክፍል ቅጥቅጥ አድርጎ፣ ሂስትሪ ዲፓርትመንት ደግሞ የሚገባለያው ወደ ዩኒቨርሲቲ ሲሸጋገር ማለት ነው እ ኬሚስትሪ ካልኩሌሽን ቀጥቁቶ ቀጥቁቶ ቀጥቁቶ ከኬሚስትሪ ወደ ኬሚስትሪ ይሄዳል። አሁን እንደገና ማትማቲክስ ቀጥቁቶ ቀጥቁቶ፣ ይሄ ሰውዬ አቡበክር እንደናቸው ብትለዋል ኳስ የኳስ ተጫዋች የእነ ሮናልዶ የት እንደተወለዱ ምን ያክል እንደሚበሉ ደሞዛቸው ስንት እንደሆነ ስንት ክለብ እንደተጫወቱ ስንት ጎል እንዳገባ ሻምፒዮንስ ሊግ፣ ላሊጋ፣ ለ ማን ሊግ እያለ እያንዳንዷን ጎል ያቃታል። ይችን እኮ እዛ ጫወታ ላይ ነው ያስገባት እያለ ለቅሞ ያቃታል። ወንድሜ አገለባብጦ ማለት ነው ያቃል። ነገር ግን ስለ አቡበክር ሲዲቅ አያቅም። ስለ ዑመር ግን አያቅም። ስለ ነብዩ ታሪክ ግን አያቅም። ስለ ሮናልዶ እያወቀ ስለ ስለሚሲ እየተናገረ ማለት ነው አድርጎ እያወራል። ህፃናትን ሁሉ ብታይ ትምህርት ቤት ውስጥ የሚያወሩት እንትና በዛ በላይኛው ላይ የሰጠውን በክንፍ በኩል አቤት እታች ቢሰጠው ጎሉ እንዴት ያምር ነበር መሰለ ይላሉ። ያዘገጃጁታል። ለምን ቴሌቪዥኑን የሚቀጠቀጠው ነገር ግን አቡበክር ታሪክ ብጠይቀው ላይ እድሪ አያቀ። ዲኑን አያቀ። ይሄ እኮ ሶላ ሲገር ብትለው የአንቀላባ በረመቧን ባመት ይሄዳል። ረመዷን ሲወጣ ይወጣል። ለምን ዲኑ ውስጡ አለበቀለም ላይ መድላ እንደው ሰው ምን ይለኛል? አፍጥር እዚሁ ጓሮ ብተኛ ይላል። ስለዚህ እስኪ ወደ መሲል ፏ አጥም ታሪኩ ፍጡር ብለ ይጠሩታል። አሁን በየ አስፋልት ላይ እየተፈጠረ ነው። የነብዩን ታሪክ አይደለም ያውቀው ለመብላት ዋላሂ የምን ምልክት ነው አሏቸው። እዚሁ ጣልቃ ሳስገባ የምን ምልክት ነው? አንድነታችንን እናሳየው። አስፋልት ላይ አደለም አንድነት የምታሳየው። ይሄ ዱሮ ዱሮ የተቃውሞ ጊዜ ምን ይባል ነበረ? የሶደቃ ፕሮግራም የሚባል እኮ ነበር። አሁንም አቅምህን አንድነትህን ልታሳይ ኑ እንጀራ ብሎ አሉ። እንጀራ አይደለም አንድ የሚያደርገን አቂዳ ነው። አ አንፈቅድ እንጀራ ግን ኑ ብሉ። ለምን አንድ መሆናችን ማሳየት፣ አንድ መሆናችንም ማሳየት አቂዳ ነው። አንድ የሚያደርገን የሐቂቃ እንጂ አንድ ላይ ተመናጥቀ ስለበላህ አይደለም። የሚቀርበው እኮ ብዙ ነው እዛ ሁሉም ማለት ነው። ተግባባን አይደል? እንደዛ ሰለበላህ አይደል? ይሄ አይደለም። አንድ እንዲሆን ኡማውን ዐቂዳ አስተምሩት። የነብያት የነብዩን ታሪክ ንገሩት። የእነ ዑመርን ታሪክ ንገሩት። ሷሃባ እንዴት እንደሚናበብ አስተምሩት። ዓቂዳን ንገሩት፣ ሱናን ንገሩት። ይሄ ነው አንድ የሚያደርገው። ወአተሲሙ ቢአብልላህ ጀሚዓ፣ ወላ ተፈረቁ። አላህ ሱብሓነሁ ወተዓላ ሲያዝ መከ አንድ ሆኑ ተሳሰሩ ብሏል፣ እንዳትበታተኑ ብሉናል። በአላህ ገመድ ላይ አንድ እንድንሆን አዟል። ይህ ገመድ ደግሞ ቁርአን ነው እንጂ እንጀር አይደለም። ፍጡር አይደለም። ተጓባን ቴምር አይደለም። ሾርባ አንድ ላይ መጠጣት አይደለም። ላ ያ አይደለም፣ ወላህ እኛ አንድ ላይ መብላትን አይደለም የምንቃወመው። ነገር ግን ማስመሰል በጣም ይደብራል። ማስመሰል መሰል ፌስቡክ ላይ ምን እንዲደረግልን ለማራገብ ይሄን አክል ሰው ቀረበ፣ ይሄን አክል በላ፣ ከአስፋልት ላይ ተዘርግቶ ሰኞ ገበያ ደረሰ፣ በሸዋ በር በር አለፈ ለማለት ነው ይሄ አይደለም። የአንተን አንድነት አንተን የሚያስከብር ይሄ አይደለም አለ የገለባ ክምር እኮ ነው የምትሆን ነቢዩ አለይሂ ሰላቱ ወሰላም ረሱላችን አለይሂ ሰላቱ ወሰላም የነገሩን እኮ አለ እንደው ተተደ ተተደ አለይኩም አልኡማሙ ከመታ ተዳአልአከለቱ ኢላ ቀስዓቲሃ ብለው ነብዩ ተናገሩ። እናንተ ህዝብ ኡማ ዙሪያችሁን ያለ ጥላት ሁሉ ይጠራራባችኋል አሉ። ልክ ተመጋቢዎች ወደ ምግብ ቦታቸው እንደሚጠራሩ ይጠራሩባችኋል አሉ። አዋምን ቅለቲ ያ ረሱላ አላህ፣ የአላህ መላእክተኛ እንደው ቁጥራችን አንሶ ነው አሉ። በል አንቱም ከሢር፣ ኧረ እጅግ አያሌ ብዙ ናችሁ አሉ። ነገር ግን አንቱም ሳን ከጉታ እስይ ነገር ግን እናንተ እንደ ጎርፍ አረፋ ናችኋል። ቡፍ ይላል የለም፣ ስታዩ የለም፣ አይጨበጥ፣ ማይያዝ ሙሽሽ ባዶ ነው። እንደ ፊኛ ተነፍቶ ነው። ይህ አይደለም፣ ስር ነቀል ትክክለኛ ወን ያለው ትውልድ ለመፍጠር የሷሐባን ታሪክ አስረዳው፣ ስለ አቂዳው ንገረው፣ ስለ ሱና አስተምረው። ይሄ ነው ትልቅ ያለው። እንዳውም አንድ ነገር ዝችው ላይ ልጨምርላችሁና እቋጫለሁ። ምን ይላሉ ሙውያ እንዲህ ል አማ አብበክር ስለ ዱንያ ስለ እንትና ዝህድና ሲነግሩን ማለት ነው፣ ያ የዑመር ብኑ ዝህድና እንድች በለው አንዳንድ ነገር እነገሩ ምና ሉ ቃለ ሞውያ አማ አቡበክር ውያ ሲነግረን እንዲህ ይላል፣ አክረጀብነ አሳክር ፊታርክዲ መሽቅላይ ይናገሩታል ዱንያ አሉ አቡበክርን ፈለም ዩሪድ ዱንያ ወለም ቱሪድህ አቡበክርን ዱንያም አልፈለገችውም፣ እሱም አልፈለጋትም። ማለት አቡበክር ዱንያንም አልፈለጋትም፣ እሷም አልፈለገችውም። ማለ ሙዓውያ ወአማ ዑመር ዑመርማ ፈአራደትሁ ዱንያ ዱንያ ፈለገችው። እኔን እኔን ያዘኝ ያዘኛለችው ወለም ዩሪድሃ እሱ ግን አልፈለጋትም። አራገፋ ወአማ ናሕነ ፈተመረግና ፊሃ ዞህረን ሊበጥን እኛማ በሆዳችን በጀርባችን ተገለባበጥንባት አለ ዱንያ

ለው አከል ተጦዓመን ጠይባ ከናአቁለከት እንደ ዑመር አሉት። እንዲሁ ለምን ትልቅ ነገር እ አቅም ይሆናሃል። እንዲሁ ብትበላ ረተው ጥሩ ምግብ ብላ ማር ረአባታችን ጥሩ ምግብ ብላ አሉት። ዑመር የሁላችሁም ማመለካከት ይሄ ነው፣ ይህንን ነው የምትመክሩኝ ሁላችሁም? አለ ዑመር፣ ሰዎችን በጃዳ ላይ ናያዩኋቸው ጓደኞችን በዛ በጃዳ ላይ ለመሆን ደግሞ እነሱ የሄዱበትን ነው መሄደው እና አለበለዛ እነሱ በሄዱበት መስመር ላይ እማለሄድ ከሆነ ቤቱ ውስጥ አንገናኝም። ይሄ ማለት ምንድን ነው? ጥጋብ ከመጣ ምን ይሆናል? መስመር መልቀቅ ይመጣ። والله ለዚህም ለ وأصاب الناس ሰና የሆነ አመት ሰዎች ላይ ደረሰባቸው ድርቅ። የዛን አመት ሰው በጣም ተራበ፣ ልክ እንደ ሰባ ሰባት እንደሚባለው፣ በዑመር ዘመን ማለት ነው። ይህ ረሃብ በመጣ ጊዜ فما اكل عامئذ ሰምነን ወላ ሰኒና